በቃ ለብሩክ ለአቤል ለእኔም ብለክ ለወንድምም ለቤተሰቦችን ብለህ ቢያንስ ራስን ጠብቅ። ምንድን ነው ደሆ? አሁን እኮ የምታቃጥለው አንቺ፣ እሚያቃጥል በሽታ ያቃጥልሽ። እና ዝሙተኛ መጣሽ ደግሞ ዛሬ። አይ እድሌ! መጣሽ ደግሞ መጣሽ። ምነው ነው ቤተሰቦች ችግር ሰብረው መጠላቃታቸውና መጣሽ። የሚመጣ ነገር ይምጣብሽ አንቺ። መጥፎ በሽታ መጥቶ ያንሳሽ። እውነቴ ነው የምልሽ ሴትዮ። ዛሬም ብቅ አልሽ እንዴ? ያው እንደምትመጪ መጀመሪያም ጠርጥረናል እኮ፣ ምክንያቱም መድረሻ የለሽም አንቺ ትራፊ። እውነቴ ነው ምልሽ። አሁን አብረሃም ዛሬ ደግሞ ጭንቅላት አስራ መጣ። ይማረ። እውነቴ ነው ምልህ። ታማ ሄለም ይማረ። ነው ቡታ ጀረቅ ቁጭ ብላ እዚ ጋ ሌላ ትኩሳት፣ ሌላ ቪዲዮ ይፈጣሪ ያለ ደግሞ ምን ትላለች እቺ ግንድግር? ምን ትላለች ቢያንስ ለብሩኬ፣ ለአቤል፣ ለእኔ፣ ለቤተሰቦችሽ፣ ለወንድም መሰተል ደህና መሆን አለብህ። እውነት ሸነው እናንተ ምንድን ናችሁ? ትዳር ናችሁ ወይስ ልጅ ናችሁ? ቤተሰብ ምንድን ናችሁ? እናንተ እኮ ትራፊ ኮተቶች ናችሁ። እውነቴን ነው የምላችሁ። ኮተት። በተለይ አንቺ ደግሞ የለበሽው አለባበስ በዚህ ሁሉ ጎረምሳ ውስጥ ማለት ነው ከታች እሷ የምትደግፉ እኮ ሰማይ ቤት፣ እኔ ሰባተኛ ሰማይ መላክ ነበረ። የምሬ ነው የምላቸው። አሰላሙ አለይኩም ወረህመቱላሂ ወበረካቱ። ውድና ክቡራችሁ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ? ላይክ ሸር ሰብስክራይብ እያደረጋችሁ ለማንኛውም አብርሃም ይማርህ በሉት እሺ። አሞታል፣ እውነቴ ነው የምላችሁ፣ ታሞ ተኝቷል። እንደ እዛ ከቤተሰብ ጋር ወጥተው ይገባሉ፣ ይዘንጣሉ፣ ፋይዳሉ። እዚህ ጋ ደግሞ ከፈለጋችሁ ቪዲዮ እናመጣለን ቤተሰብ። እውነቴ ነው የምላችሁ ግን አይለቁንም፣ የምር አይለቁንም። እኛ ቻናላችን እንፈልገዋለን እንጂ ማለት ነው። እዛ ማለት ነው ተራራ፣ ዘቢዳር ተራራ ለተራራ ስትዞር የዋላችሁበት ቪዲዮ ራሱ ተቀብለን ማምጣት እንችላለን። በኢትዮጵያ በኩል እንዳትዋረዱ፣ አርፋችሁ ቁጭ በሉ። በተለየች ደግሞ ጭራሽ ሰው ማለት ትዳር ሲፈርስ አንድ ሰው የሚያስብ ጭንቅላቱ ድንዙዝ ድንጋይ ራስ ያልሆነ ሰው ምን ያደርጋል? ትዳር እንዲፈርስ አልፈልግም፣ ቢያንስ ለልጅህ ስትል ደህና መሆን አለበት ይላል። እች ደግሞ ግን ድግር ትራፊ የምትላለች፣ ቢያን ቢያንስ ለብሩኬ ላቤላ፣ ለእኔ ለወንድምህ፣ ለቤተሰቦቹ ኦኬ፣ ለወንድሙ ለቤተሰቦቹ ኦኬ፣ አሁን ደህና መሆን አለበት። አንቺ ምንድነሽ? ምንድነሻንቺ አንቺ፣ ትላንትና የነበረሽ አካውንት እዚ ቲክቶክ ሰፈር የርጉዝ የነበርሽበት ያወለድሽበት፣ እዛ ጋር የፖሰቱ ፕራይቬት አደርገሽ፣ እዚ ጋር ትዳር አፍርሰሽ፣ ከዛ ሌላ ሰው ትዳር ላይ ተንጠላጥሽ። አንቺ እውነት ቤተሰብ እኮ የለሽም። እኔ እንኳን ቤተሰቦቿን አስቀርተዋት ነው ቤተሰቦቿን። እንዴት ነበረ ለካ ሩታ እስከምትወጣላ ድረስ ነበር ያጠበቀችው። አላት እኮ በጸባይ እሺ እውነትህን ነው። ከሚስትህ ጋር አይደለም እንዴ ከሚስትህ ጋር ናት። ግን እኛ ተቃጠልን፣ አንቺ ስትመጣ ማለት ነው። እውነት በእናንተ ድራማ እኛ መቃጠል ምን የሚሉት ነው? እና ለማንኛው፣ ውድ ቤተሰቦች፣ ያው ትዳር እንዲፈርስ አልፈልግም ወይም ደግሞ ፍቺ ምናምን አላበረታታም። ሲቀጥል፣ ይሄ ደግሞ ዱንዙ አማን ነው። አቤል የሚባለው ሰውዬ ምን ይላል? ቢያንስ ሄርሜላ ትሰማት አለ ብለን ነው ደውለን ያመጣናል። እናንተ የረከሳችሁ ርካሾች። እውነቴ ነው። ርካሽ ራሱ አይገልጻችሁም እኮ ምን አይነት እናንተ ግም የገማችሁ የግም ድግስ ናቸው። በእናታችሁ፣ እውነቴ ነው። ምናችሁ እድሜ ዘላለሙ ሰው በውሸትና በዝሙት ይኖራል እንዴ? የፈጣሪ ያለህ እናንተ ምን አይነት ትውልድ ናችሁ? ኬት ነው የመጣችሁ? እውነት ቡታ ጀራ ላይ ተወልዳችሁ ና እንዳያደጋችሁ የትኛው ማህበረሰብ ነው እንደዚህ ዝሙትን እንድትሰሩ ዝሙትን እንድታበረታቱ ሴት ከሴት አምጥተ እንድትለጥፉ ያደረጋችሁ የትኛው ማህበረሰብ ነው የትኛው ሃይማኖት ነው እናንተ ሃይማኖት አልባ ሁላ ማለት ነው በዛ ላይ እግዚአብሔርን ኩሉ ዘቅ አፈር ብሎ አፈር ያስበላችሁ እኔ ስለ ሃይማኖት መናገር አልፈልግም እናንተ ደነዞች ማለት ስንት በሃይማኖቱ የማይቀልድ አለ እና እንግዲህ ያው አብርሃም ወሽመጣችን ቁርጥ አደረግከው እውነት በጠስከው እኮ ታመተኛ ተኝተ ይማረሁናል ይማረህን፣ ምንም አልልህም፣ ይማረህ ነው የምለው። እቺ ግን ግር አለች አይደል? እንዲ ሴት ሆና አንተ እንኳን ወንድ ሆና ፍራሽ ላይ ተኝተ፣ ሶፋ ላይ ተኝተ፣ ያው አናገራችህ፣ አጎረሳቸው። በዚክ ትበላለህ፣ ትበላለህ፣ ቢያን ስለኛ ማሰብ አለብህ። ለእኔ ስትል፣ ለእኔ ስትል አለች እኮ። አይ፣ ወይኔ እናንተ ሴት ልጅ በዚህ ልክ ለገንዘብ ብላ በዚህ ልክ ስታረቅ፣ ስያየውም እቺ ናት፣ ማንም አላየውም። ልታገቢው ነው ወይስ ሩታ ወልዳ ስትቀመጥም ልትጨማለቁብን ነው? እኔ በዚህ አካሄድማ ልጨማለቁብን እኮ ነው፣ ቤተሰብ። እውነቴ ነው የምላችሁ፣ መድረሻችሁ ፈልጉ። የምር ግን ሩታ ቲክቶክ ከፍቼ ከእናንተ ጋር ነኝ ከዚህ በኋላ ብላለች እና ሩታ ባልሽ እዛ ጋር እያቀጣቀር ላይ እየደፋናችሁ በዚህ በኩል ያስደስታለሁ ብሎ ማሰብ ዘበት ነው። እውነቴ ነው የምላችሁ ቤተሰብና ያው ምግብ ስታጎርሰው ነበረ ምን የለበሰችው አለባበስ እንግዲህ ከታች ራሱ መሸፈን ያቃታት ሰገጤ ሴት ናት እውነቴ ነው ምላቸው ሰው እኮ ሃይማኖቱ የሚያስተምረውን በደንብ ጠንቅቆ ያውቃል ነገር ግን አንቺ ሃይማኖት አልባ ነሽ ሃይማኖተኛ አይደለሽም ሃይማኖት ራሱ ያለሽ አይመስለኝም ስድስት ስልሳ ስድስት እንደምትሉት እኔ አላምንበትም ግን ስድስት ስልሳ ስድስት የምትሉት ቁጥር አለ አይደል እሷ ናት መሰለኝ እናንተ ስድስት ስልሳ ስድስት ሴጣን ነው አይደል የምትሉት ስለዚህ ሴጣን ናት ማለት ነው ባጭሩ ምክንያቱም ሃይማኖት አልባ ያልሆነ ሰው እንዴ ከታች እኮ ይሸፍናል፣ ጋይስ ይሸፍናል። ዝርክርክ ብሎ አይመጣም። የመሬን ነው የምላችሁ። በዚህ ልክ መውረድ ምን የሚሉት ነው እንዴ? እናንተ ከጉራጌ ባህል ከጉራጌ ቤተሰብ ማህበረሰብ ነው እንደወጣቸው፣ የርቅ ከየትም እንደመጣቸው አናቃቸው። እውነት አረ ከጉራጌ አይደል። በመጡት ከቡታጀራ በመጡት ስደተኛ ናቸው ጋይስ፣ እውነቴ ነው ብላችሁ። ስደተኛ ከሆነ ሀገር ቡታጀራ መተው ቁጫሉ አሉ ማለት ነው። እውነቴ ነው ብላችሁ እንዴ። እስኪ አሁን ጀግና ከሆናችሁ እዛ ቡታጀራ ሀጀራ ላይ ናችሁ አይደል? አሁን እናንተ በዚህ አካሄድ የቡታጀራ የሚቀርጹትን ቪዲዮ ሊደብቁት ነው ማለት ነው የስተስጥሉ። የምሬ ነው ብላችሁና ምክንያቱም አሁን አብርሃም እዛ ነው ያለው እኮ ብለዋል። በቃ ይሄ ቪዲዮ መጥፎ መጥፎ ቪዲዮ ከተፖሰተ በኋላ ምናልባት እሄዳለሁ በቃ ቤተሰብ ከሚመጣ እሄዳለሁ ብሎ ሄድ ያለው ብሎ ቪዲዮ ከሰራ እንጂ ሌላማ በቃ ምንም አይነት ኖርማል ቪዲዮ እንደማይፖሰትላቸው እመኑ፣ እውነት። እነሱ ውሸታቸው ማለቂያ ስለሌለው ውሸቱን ነገር ስለሚታይላቸው እውነተኛው ነገር አይፖስቱትም ማለት ነው። ህዝብ የሚፈልገው ውሸት ስለሆነ እና ጋየስ ያው እነሱ ያሉት ብያችኋለሁ፣ ቡታጀራ ናቸው። የምሬን ነው የምላቸው ውሸቴን አይደለም። ከፈለጋችሁ የሩታና የምታወሩ ሰዎች ደውላችሁ ጠይቋት የምር ደውላችሁ ጠይቋት ከፈለጋችሁ ማለት ነው አስፈላጊ ከሆነ እዛ ነው ያሉት ሁለታቸውም ሁለታቸውም ግን እዚህ ጋር ሲላላጡ መጡ ወይ አቃጥላ ደፋችኝ የሚያቃጥል ነገር ያቃጥልሽ አንቺ ዝሙተኛ ስዳደግ አሳዳጊ የበደለች ደነዝ። ደግሞ የእሷ የምትደግፏት አንዳንድ ሰገጤዎች አላችሁ፣ መሀይሞች እናንተ። ደግሞ ትሳደባላችሁ በኮሜንት ስር እናንተ፣ የዝሙት ደጋፊ ከዝሙተኛ ማህበር የመጣችሁ ትውልዶች ማለት ነው። እና ሄድባችኋለሁ የምር። አሁን መታለች። ስለዚህ ወደ ስድባችን እንቀጥላለን ማለት ነው። ስድባ ቁመን ነበረ። ስለዚህ አሁን እንጀምራለን ማለት ነው። እኔ በማይገባኝ ነገር አልገባም ብዬ ነበረ፣ ልገባ ነው። አከተመ። ምክንያቱም ማህበረሰቡን እያሰደጉ ስለሆነ ሰው በአመት በዓል ሰዓት በሆነ ሰዓት ጥሩ ነገር ይፖስት ይመስላል እዚህ ጋር ጭንቅላቱ ጠቅልሎ ይመጣል። እንደ አበጋዝ አረ በህግ አምላክ የሆነበት እንድናገረ አታደርገኝ። እውነት እንድናገረ አታደርገኝ። እንዴ ፈጣሪ ያለ ሰው እንዴት በዚህ ልክ እንትን ይላል? እና ቤተሰብ ያው ዝሙተኛው መታላችኋለች፣ እላችኋለሁ። እሺ መታለች። ያው ልብስም አለበሰችም። ባይዘ ወይ ጠንጥ የጉርድት ሁን እኔ ቁንጣት ሁን ማቀው ታሪክ የለም። ቂጥዋ ይታያል ከታች ማለት ነው። በደንብ አደርጋችሁ ማየት ትችላላችሁ። ዙም አደርጋችሁ ያት ይታያል ሁሉ ነገርዋ እውነቴ ነው ብላችሁ እንግዲህ ከምን አይነት ቤተሰብ እንደወጣች እና በምን አይነት ማህፀን እንደወጣች በዚህ አጋጣሚ ታስታውቃለች ማለት ነው። እሺ ይሄ ነው የምላችሁ። ሌላ ምንም ነገር አልልም እና መጥፎ ነገር መናገር አልፈልግም ብዬ ነበረ። ነገር ግን አሁን ልጀምር ነው፣ ከዚህ በኋላ ማለት ነው። ጋይስ፣ እናም እንግዲህ ለእኔ ስትል ብለዋለች። የሚያቃጥል በሽታ ያቃጥልሽ እና ትኩሳት አለህ። በጣም ነው የምታቃጥለው። ሆስፒታል ሆስፒታል ውሰድ፣ ዋናቸው ሆስፒታል ውሰደ ወሰጀው ነገማ ሆስፒታል ተኝታችሁ መቅረጽ አለባችሁ እ ነገ እውነት ነው ብላችሁ ሆስፒታል ሄዳችሁ ተኝታችሁ መቅረጽ አለባችሁ ማለት ነው። ይቅርታ አጥፍታህን ከሆነ እኮ ይቅርታ ጠይቀሃል እኮ አላለችም። አንቺ ሸፋፋ፣ በአንቺ ምክንያት እኮ ነው ይሄ ነገር ሁሉ የተከሰተው። ሲቀጥል ደግሞ ጥፋት አጥፍተህ ነበረ። በቃ እናንተ ሴቶች ስትባሉ፣ አንዳንድ ሴቶችን ልበል እንጂ ሴቶች ሁላችሁም አይደላችሁም። ትዳራችሁ ሲፈርስ ግዴታ የሌላኛውም ሰው ትዳር እንዲፈርስ ነው እንደ ምኞታችሁ የምር እኔ ብዙ ሰው አይቻለሁ። እኔ በአካል በአካል በአይኔ ራሱ አይቻለሁ። የአንዲቷ ትዳር ከፈረሰ ያቺ ደግሞ ተነሳ የሌላኛው ትዳር እንዲፈርስ ትፈልጋለች። ለምንድን ነው ጥቅሙ ምንድን ነው? ቆይ የምሬን ነው የምላችሁ። ያልሆነ ነገር ለባሏ ውሸት እንዲደርስ የሚያደርጉ ሴቶች አይቻለሁ። ኧረ በጆሮ ወይም ሰምቻለሁ፣ አይቻለሁ። በቃ ለምንድን ነው እንደዚህ የምትሆኑት? ነው አሁን እችኝት እኮ ይሄ ባህሪ ነው እየተጠቀመች ያለችው። ስታስጠላ ስድ፣ የምሬን ነው የምልሽ፣ በጣም ስድ ነሽ፣ ባለጌ እና የእሷ ደጋፊ እንግዲህ መታች መታለች፣ አበረታቷት፣ ላይክ አድርጓት። እሺ የዝሙት ደጋፊ ማለት ነው። እውነቴ ነው የምላችሁ። እናንተ ደግሞ ዝሙት የማትደግፉ ደግሞ እኛን አበረታቱ። የምሬ ነው የምላችሁ። አሁን ቀጥቅጠው ይጥሉናል እኮ። አብርሃምም ደግሞ ይማረህ ይማረህ። እሺ እዛ ቡታ ጀራ ቁጭ ብላት። ዛሬ የክትፎ ቀን ነው ጋይስ። እሱ እየተዘጋጀ ነበረ ቀን ላይ ማለት ነው። አሁን እዚህ ጋር ታስሮ መጣ።